የተሻለ ሰው ነው። ኪራ በቃ ቢያንስ አባቴ እስኪሄድ ድረስ ፍቅራችንን እንድርሰው። አልገባኝ እኔ ራሱ ወዳድ መሆን አልፈልግም። ይሄን ነገር አባቴ ቢሰማ ውስጡ በጣም ነው የሚጎዳው። እሱ እኮ እየተንከራተተ ያለው ለእኔ ነው። እና ጽናቴ፣ ውሸት እኮ ጊዜ በሰጠነው ቁጥር እየባሰና እየገነነ ነው የሚሄደው። ሌላ አማራጭ አለን? እሺ ኪራ፣ የት ብዬ ልፈልገው ከየት ላምጣው? ጨነቀኝ እኮ። እስኪ ፈጣሪ አውቃል ወይ፣ ካልሆነ ለፖሊስ እናመለክታለን የጽናት አባት ከገጠር ወደ ልጃቸው ሲመጡ ሌባ ሌባ ተዘርፈዋል። ሰላም ጤና ያስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትረፍረፍ ይበላልን። ለቻናላችን አዲስ የሆናችሁ ሰብስክራይ በማድረግ ቤተሰብ ይሆኑ እያልን ወደ ጽናት ድራማ ክፍል 48 እናልፋለን። ተከታተሉን። ኪራ ቁጭ ብሎ በነበረበት ሰዓት ላይ እናቱ ይደውላሉ። እናቱም ደውለው ደህና ነው ወይ ልጄ ሲሉት እሱም በፈገግታ ተሞልቶ ደህና ነኝ፣ ደህና ነሽ እማዬ እያላቸው ነበረ። ታዲያ እሳቸው ልጄ ዛሬ ደስታ በደስታ ሆናል ይሉታል። አዎ እናቴ ደስታ በደስታ ያደረገኝን ነገር ደግሞ ብታይ፣ ደህና ነሽ ግን አንቺ? ደህና ነኝ፣ ደህና ነኝ ይሉትና አያቱ መተማማቸውን ይነግሩታል። እሱም ወይኔ አያቴ፣ እግዚአብሔር ይማራት፣ በጣም አሟታል እንዴ፣ እስኪ ድምጿ ልስማት እዜ ላቸው፣ አይ ማውራት አይችሉም ይሉታል። እሱም በቃ እግዚአብሔር ይማራት ወይ ካልሆነ ልምጣ እንዴ፣ አይ አትመጣም፣ በቃ እዛውን አባቱም እሷ ጋር እንዳልሆነ ይነግሩታል። በዚህ ሰዓት ኪራ እንዴ፣ ለምን አየ አባቴ፣ አንቺ ጋር አይደለም? አዎ እኔ ጋር አይደለም ይሉታል። እሺ ብለው በፈገግታ ስልኩንም ይዘጉታል። ታዲያ ኪራ በዚህ ሁኔታ ላይ ያለ ፍቅሩ እጅግ አይሎበታል። እንደውም ቶሎ ብሎ ጋብቻ ማግባት ማግባትና መፈጸም ነው የፈለገው ጽናት ጋር ሽማግሌ ልኮ የጽናትን ደስታ ሙሉ ማድረግ ፈልጓል ጽናትም እዚህ ጋር ግራ ጋብቷታል ቤተሰብ ጋር ለመደወልም ቤተሰብ ጋር ለመሄድም ተጨናንቃለች ምክንያቱም እዚህ ጋር የኪራ ፍቅር አለ እዛ ጋር ደግሞ ትምህርቴን እየተማርኩ ነው ያለችው የአባቷ ነገር አለ ጽናት ቁጭ ብላ በነበረችበት ቅጽበት በቀለ ይደውላል። በቀለ ሲደውልም ስልኩን አነሳችለት። ደህና ነህ ሆይ ሁሉም ደህና ናቸው? እንዴት ናቸው? ብላ ሰላምታ ተለዋወጡ። ከዛ አባትሽ መጥቷል ወደ አዲስ አበባ ይሏታል። ይህኔ በድንጋጤ እንዴ፣ በቃ ቆይ ልደውልለት። በደህናው ነው የመጣ? አይ እንጂ ባለፈው ስልክ ደውለሽ በደንብ ፈገግ አላልሽም መሰለኝ። ለዛ ሳይሆን አይቀርም የመጡት ይሏታል። ይህኔ ጽናት ስልክ አንዘል ዘግታ፣ ወይኔ እኔ እኮ ራስ ወዳድ ነኝ አባየን ያኔ ያልቅሽ እንደዛ ባልለው ኖሮ ብላ ቶል ብላ ፈጥና ስልክ ስደውል ስልካቸው አይሰራም። ግራ ተጋባች፣ እጅግም ተጨነቀች። ቆዝማ ቁጭ ብላ፣ እኔ እኮ ኪራ ራስ ወዳድ ነኝ። ራስ ወዳድ ባልሆን ኑሮ ያኔ አባየን እያለቀስኩ ስልክ ባላወራው ለእኔ ብሎ አይወጣም ነበር። ስልኩ እኮ ደግሞ አይሰራም። እሺ ምን ላድርግ? እያለች ተጨነቀች። ይህኔ ኪራ አይሶሽ፣ እግዚአብሔር ያውቃል ምንም አይሆኑም፣ ታገሽ፣ አትጨናነቂ እያለ ወደ ራሱ ጉያ እያስጠጋ ሊያጽናናት ሞከረ፣ ሊያበረታትም ታገለ። እሷ ግን የአባቷ ነገር ግራ ገብቷታል። አባዬ እኮ ለእኔ ብዙ ነገር ነው፣ ብዙ ነገር ሆኖልኛል። እኔ ግን እዚህ ትምህርት እየተማርኩ ነው ብዬ ጭራሽ ሰው ቤት እንዳለውም አያቅም! ለእኔ ሲል እኮ ነው ሁላ ዋጋ እየከፈለ ያለው፣ እያለች ትብተከተክ ጀመረ። ይህኔ ኪራ እሷን እያበረታታ ወዲያውኑ ቁጭ ብለው በነበሩበት ቅጽበት አንድ አባቷን ያገኝላት ልጅ መሀል አስፋልት ላይ ወዲያና ወዲህ ሲንኳለሉ ያገኛቸዋል። አባ ምን ሆነው እርቦት ነው ሲላቸው፣ አይ ልጄ እርቦኝስ አይደለም እንደው የከተማ አንድ እዚህ ላግዝዎት ብሎ ተቀብሎኝ ይዞት እኮ ጠፋ፣ ፈጠን ፈጠን እያለ ሲራመድ እኔ ደግሞ ለበጎ መስሎኝ ነበር፣ እንዳለ ይዞብኝ ጠፋ እኮ ልጄ አሉት። ይህኔ አይዞት አባባ፣ የከተማ ሰው እኮ መቼም እንደው ሰውን ማገዝ አይወድም፣ እርሶ አያውቁትም እንጂ ይላቸዋል። ይህኔ አይ እንደሱ አትበል ልጄ፣ አንተን የመሰሉ ደግሞ አሉ አይደለ፣ ሁሉም አንድ አይደለም ብለው መልካም ምክራቸውን ለገሱት። ወዲያውንም እሻባ ምን ላድርግልዎት ይላቸዋል። ምንም አልፈልግም የኔ ልጅ፣ እንደው ልጄን ማግኘት ነበረ ስልኬን ወሰደብኝ አብሮ። አሁን በምን ላገኛት ሲሉት፣ ስልኳን ያውቁታል? በቃ ልዎት። አዎ አውቀዋለሁ ልጄ ደውልላቸው ጽናትም ስልኩን ስታየው የማታውቀው ቁጥር ነው የማላውቀው ቁጥር ነው ኪራ አለችው አንሺ ስልኩን ስታነሳው አባቷ ነበሩ በተቀመጠችበት በቁሟ ተንቀጠቀጠች ወዲያውንም ቁማ እየተርበተበተች አባዬ የት ነው ያለው አስጨነቀኝ እኮ ምን ሆነ ነው እያለች ታወራ ጀመር ይህን ጊዜ ግራቤ ገባት የት እንዳለው አላውቅም እሺ ያጠገበ ሰው ካለ አገናኘኝ ወዲያውኑ አባቷም አጠገቡ ያላቸውን ሰው አገናኟት። አጠገቡ ያላት ሰውም አገናኝተዋት በደንብ አውርታቸው ሊቀበሏት ሄዱ። ተቀብለውም ወደ ቤት መጥተው በደንብ ተስተናገዱ። ደስ የሚልን ቆይታም ማፍረው አደረጉ። እንደውም የጽናት አባት የተለያዩ ምክሮችን እየለገሷቸው ደስ ብሏቸው ሁሉም ጆሮ ሰጥቶ እየሰሟቸው ነበር። ነገር ግን እዚህ ጋ ምግባቸውን በልተው ቡናቸውን ጠጥተው ምሮ ቆንጆ ቡና ፍልታላቸው ተደስተው እየነበሩበት በዛች ቅጽበት ሁሉም አባባን ከበው ተቀምጠው ነበረ። ታዲያ ድንገት ግን ያላሰቡት ዱብዳ ወረደባቸው። የኪሮቤል አባት ከየት መጡ ከየት ወረዱ ሳይባሉ ድንገት ከቻሉ ሁሉም ፍጠጥ ብሏል። ጽናት ትምህርት ቤት ውዬን የመጣሁት ብላ በማስመሰል ዩኒፎርሟን ለብሳ ደብተር በእጇ ጨብጣለች። ታዲያ ሁሉም ሲያያቸው ድብርብራቸው ወጣ። ጽናት ቆመች ከተቀመጠችበት ይህኔ የኪሩቤል አባት ለጽናት አባት ሰላምታ ሰጠው። የኪሩቤል አባት ነኝ እኔም የጽናት አባት ነኝ ተባብለው ሰላምታ ተለዋወጡ። ታዲያ ኪሩቤል የአባቱን ሻንጣ ተቀብሎ አባቱ ቁጭ እንዲሉ አደረገ። ነገር ግን ጽናት በድንጋጤ ፈጣ እያያቻቸው ነበረ። የኪሩቤል አባትም የገባቸው ናቸውና ጽናት ምን ነው ቁጭ በ እንጂ ቆምሽሳ ሲሏት አይ፣ መጣሁ ልብሴ ልቀይር አለቻቸውና ጥላቸው ወጣች። ሁሉም እየተከታተለ ምክንያት እየፈጠረ ጥሏቸው ወጣ። የጽናት አባትና የኪሩቤል አባት ብቻቸውን ቀሩ። ይህኔ እንዴት ነዎት? ደህና ነኝ። እንዴት ወጡ? ልጄን ልጠይቅ ነው የመጣሁት እያሉ አንዳንድ ወሬዎቹ ሲያወሩ ቆዩ። ታዲያ እሳቸውም የሰው ቤት ትንሽ ከበድ ብሏቸዋልና እስኪ ትንሽ ራሴን አመም አድርገውኛል ልግባና ልተኛ አሉ! ይህኔ የኪሩቤል አባት በፍቅር እሺ በሉ የግቡ ብሏቸው ጥለዋቸው ወደ መኝታ ክፍላቸው ሄዱ። የጽናት አባትም ጽናት ያለችበት ክፍል ሲገቡ ኪራና ጽናት አንድ ላይ ሆነው ጭንቀታቸውን እጃቸውን እየፈተጉ ያገኟቸዋል። ተቃቅፈውም አልተቀመጡም፣ ጎን ለጎን ነበሩ። ታዲያ ይህኔ ጽናት አባት ሀሴ ናቸው እንዴ ልጅ፣ ሳላንኳኳ ገባሁ ይቅር በሉኝ አሏቸው። ጽናትም አባዬ መጣ እንዴ ነሽ ምን ነው አለቻቸው። ይህኔ አባትየውም አይ ትንሽ እንደው ድካም ቢጤ ተሰማኝ፣ አረፍ ልበል ብዬ ነው ብለው ከጽናት ጎን ሄደው ጋር ደም አሉ። ኪሩቤል በድንጋጤ ተነስቶ ጥሏቸው ወጣ። ጽናትም እሳቸውን እያየች እሳቸው ጋደም ደም ሲሉ ፊት ፊታቸውን እያየች ነበር። ጽናቴ እንደው እስኪ እንደው እንዳባት ይኸኝና አንድ ነገር ልበልሽ ይሏታል። ይኔ እሺ አባ ምን ነበረ? ያው ማወቁን እንኳን አውቀዋለሁ አላስጨንቅሽም ብዬ ነው እንጂ ሲሏት ምን አባ ምን አባ እያለች ተርበተበተች። አይ ልጄ እኔ አባትሽ ነኝ አይደለሁ? አባትሽ ስለሆንኩኝ ሁሉን ነገር ሳትደብቂ እስኪ ንገሪኝ፣ ምን እየሆንሽ ነው? ትምህርትስ እየተማርሽ ነው? ብለው ሲጠይቋት በድንጋጤ አባ አባ ብላ ብድግ አለች። ይህኔ ወዴት ነው ልጄ? አይ ውሃ ለጠጣ ውሃ ውሃ። ይህኔ አባቷም ግራ ስለተገባች ፈቅደውላት ውሃ እንድትጠጣ ይሸኟታል። በጣም ተጨንቃለች። ጭንቀት ውስጥ ነው ያለችው። እውነታውን ብትናገር ይሻልሻል የሚሏትም በስተዋል ሰላም እዚህ ጋር እውነታውን ተናገሪ ትላታለች። ምሩ እና ናሄም ተጨንቀዋል። ቆይ የጽናት ፈተና ግን መቼ ነው የሚያበቀው? እያሉ ለሁለትም ይወያያሉ። ነገር ግን ኪሮቤል እውነታውን መናገር ነው አማራጭ እያለ ለናሄ ነግሮታል። አዎ ከእውነት የሚያመልጥ ነገር የለም ነገር ግን ደግሞ አንዳንድ እውነቶች ቢደበቁ መልካም ናቸው እያለ ናሄ ደጋግሞ ቢነግረውም ኪሩቤል ግን ካቋሙ ዝንፍ አላለም። በቃ አባቱ እውነቱን ማወቅ አለባቸው ብሏል። ታዲያ ኪሩቤል መኝታ ክፍሉ ቁጭ ብሎ በነበረበት ቅጽበት አባቱ ይመጣሉ። አባቱ ሲመጡም አባ ደህና ነህ? ግን እንዴት መጣ? ሰርፕራይዝ ነው ያደረከ? አይ ደህና ነኝ ልጄ ትንሽ ችግር አጋጥሞኝ ነው። ይህ ምን ችግር አባይ? ምን ሆነ ነው? ትንሽ እጄን ወለም ብሎኝ ማሽን እጄን ጠምዝዞኝ ነው ይሉታል። ይህኔ አይ በቃ ደህና ከመንግስት ጥሩ ነው። እማየኮ አያቴ ታማለች ብላኝ ይኸው ደክማለች መሰለኝ እና ደውልላቸዋ። አይ መውራት አትችልም ብላኛለች። በጣም ደክመዋል ማለት ነው እያሉ፣ እሳቸውም በቃ ልጄ፣ እኔም ትንሽ አረፍ ማለት አለብኝ አሉትና ሊወጡ ሲሉ፣ አባ ላናግርህ የፈለግኩት ነገር ነበረ ፍቃደኛ ከሆንክ እና ጊዜ ካለ ሲላቸው፣ አይ እንደው አስቸኳይና አንገብጋቢ ካልሆነ ለበኋላ ብናደርገው ትንሽ አረፍ ልበል ብዬ ነው ይሉታል። እሺ ብሎ እሱም ሸኛቸው። እውነታውን ተናግሮ ጽናት ጋር ሽማግሌ ላኪ ይሆን ወይንስ ምን ይገጥማቸው ይሆን? ጽናትስ ለአባቷ እውነታውን ትናገር ይሆን? ከዚህ ፈተና ለማምለጥ ስትል? ምኑና ናሆምስ ወደፊት ፍቅራቸው ምን ደረጃ ላይ ይደርስ ይሆን? በቀጣይ ክፍል የምንመለከተው ይሆናል። እስከዛው ቸርን ሰንብት፣ ጤና ይስጥልኝ።